እሺ ተው በቃ፣ አሁን ቤታችን ትቆያለች። በጣም ትንሽ ጊዜ ብቻ። ኪራይ፣ ቅድም ተናድጄ ስለተናገርኩ ይቅርታ። ችግር የለውም ሰኔ፣ አንቺ እኮ ለእኛ ስልሽ። አዎ፣ ግን ያው ቢሆንም እንደዚያ መናገር አልነበረብኝ። ችግር የለውም ፅናቴ። ሁሉም ነገር አጋጣሚ፣ ሆን ብዬ አንቺን ለመጉዳት ያደረኩት ምንም ነገር የለም። ኪራይ፣ እባክን እንዳትኩ ታውቃለህ እኔ ትንሽ ነገር ነው የሚበቃኝ። ያስቀየምኩህ ነገር፣ ቅር ያለ ነገርም ካለ ደግሞ ንገረኝ። ምንድን ነው የደበቀኝ ነገራል? የታሰረ ያልተፈታ ሚስጥር አለ። ሚስት አለች። ስለዚህ ከእኔ ምንም አትፈልግም ማለት ነው። የእኔ ሰላም ተበጠበጣ። እኔም እኮ የአይጥ ነፍስ አለም። ያለኝ ምን አለበት ትንሽ ብትታገሰኝ። እሺ፣ ቆይ ምን ልፍጠር እኔ? እሺ፣ በቃ በቅርቡ ከሀገር ወጣለሁ። ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ የእሱ ቤተሰቦች እኳ እንደናመልጣችሁ በያላችሁበት ሰላማችሁ ብዙ ትበልለች። ፅናት ክፍል ሰማኒያ ሶስት ይዤላችሁ መጥቻለሁኝ ይህንን ቪዲዮ ከወደዳችሁት ላይክ ሰብስክራይብ በማድረግ ቤተሰብ እድሩ በአክብሮት በትህትና እንጠይቃለን ማለት ነው እንግዲህ ሰናይትን እንግዲህ ለኪራይ እንግዲህ ከዛችኛው ከአዲሷ ልጅቷ ጋር አይቶት እንግዲህ በጣም ተናዳ ተናግረዋለች ማለት ነው ከዛ በኋላ ሰኔና ክብሩን ወደ ኪራይ ቤት አመርቶ ነበረ ከዛ ኪራይና ጽናትን ሳሎን ቅጭ ብሎ እየሳቁ ነበረ የሆነ ነገርም አለ እኔማ እየሸተተኝ ነው ከዛ ጽናትና ኪራይ ክትት ብሎ እየሳቁባቸው ይገኛሉ ማለት ነው። ከዛ በኋላ ሰናይት ዋል ጣጣ ወደ ኩሽና ሄዳለች። እሱም ልብስ ልቀይድ ብሎ እንግዲህ ክብሩም ሄደዋል። ከዛ በኋላ ቅዱስን ወደ ኪራይ ቤት መጥቶ ነበረ። በር አንኳክቶ የኪራይን ጠርቶት ምንድነው ቅዱስ ይለዋል። ኪራይ አረባክህ ምን ችግር የለ ምን ነው ምን ተፈጠረ ይላል ኪራይ። ያቺ ጦሰኛ ልጅ ብዙ ጣጣ ውስጥ ነው የከተተችን ይላል። ቅዱስ ማለት ይላል ማለትማ በቃ እሷ ማታ ሂጄ ነበረ። ከዛ በኋላ ቀስቤ ወጣ እስከ ሰፈር ድረስ ነው የተከታተሉኝ። ቅያሱስ ገብቼ ነው የተከታ ያመለጥኳቸው ይሄን ያህል ይላል ኪራይ። አዎ፣ ግን እሱ ግን ትክክለኛ ሀሳብ አይደለም። እኔ ቤት ልወስዳት ነበረ፣ ግን እሱ ትክክለኛ ሀሳብ አይደለም። ቆይ ይሄን ያክል ከሷ ምንድን ነው የሚፈልጉ? አላቅም አላቅም ይላል ጽናት ከመነሳቷ በፊት ጠርተን እንጠይቃታለን። እሺ ግን በጥንቃቄ ነው ማናገያ ያለብህ ይለዋል ቅዱስ ያጋጭችን ከከባሰው ጋር ነው ይላል ቅዱሴን ኬራ ወይኔ፣ ምንሻለኛል። ወይ ካልሆነ እንደተነሳች ከእንቅልፍዋ ይዘናት ወጥተን ውጭ እንጠይቃታለን ይላል ኬራይ ቅዱስን። ደግሞ አንተ ጠይቃት፣ እኔ ከሆነ ብዙም አታናግረኝም። እኔ ጋር ስታይ ግፍል ትላለች። አንተ ቀስ ብለህ አውራት ይላል ከዛ በኋላ ጽናትን ሳሎን ትመጣና ሳሎኑን ደግሞ መስቀልቅሉ ወጣ ብላ ሳሎኑን ተስተካክላለች እንዳቆረፈችን ቢሆንም እንግዲህ የእውነቱን ለመናገር ኪራይ አቃተው ጽና ኪራይ ዳር ዳር እያለ ነው ጽናትም ደግሞ የእውነቱን ለመድረስ የጣረች ትገኛለች ግን ሰኒ ደርሳበታለች ማለት ነው ሰኒ ከነገርከኝ ብላ ያዘችው ከዛም በኋላ ጽናትን እንግዲህ ቤቱን ጽድት አድርጋ እንዳጻዳችም እንግዲህ የተረገመች ልጅቷ መታ ተመልታ ታበላሽባት አለች። እሷ ደግሞ በጣም ትናደዳለች ማለት ነው። ጽናትን እንግዲህ በቀጣይስ ምንድነው ምንድን ምንደሚፈጠር አብረን እናያለን። እቺ አዲስ የመጣችዋ ነገር ከሁኮ እኔ ጋር ምንም ነገር የለህም የሰራሁበትን ሀቄ ነው የወሰድኩት ትላለች። ትሰማለክ የገለባ ያክልኳን አልፈራህም ምንን ሂኒላ አታቀጥም ስትል እንዳለ ከስልክ ስታወራ ጽናትን ቀስ ብላ መታ ጀልባዋን እንዳለ ያወራችሁ ሁሉ ትሰማለች። የተኛ ሴጣን አልቀስቀሰው እያለች ሴጣን። ከዛ በኋላ ትሰማለህ እኔ ና ያሰብኩት ወደኋላ ኋላ አልልም መቼ ቢሆንም አልፈራህ ምሽት ብላ ስልኩት ስዘጋው ጽናት እንዳለ ሰምታ ነበረ። ጽናትም ድንግርግር እያለች እንግዲህ ምን ያረችው ስትላት፣ ኧረ ምንም ልብሱ ልብሱ እያነሳሁ ነው እያለች ድንግርግር እያለች ልብሱ ብላ ወደ ክላስዋ ታመራለች። እሷም ደሞ እሷ ደግሞ ምንም ነገር ከዛ በኋላ፣ ኬራይ ደግሞ ሴት ነሽ አታፍሪም እንዴ አቦ በናተ ጥቃት መዛል እስኪ አስበው ትላለች። እኔ እንደዚህ አድርጌ ግማሽ ለግማሽ እንደገና ሱም ሲያሳቸው ሙሉ ይሰራውበት ገንዘብ ሲወስዱብኝ ትላለች። እቺ አዲስ ወይ የመጣችዋ? ኬራይ ደግሞ እሺ እኔ አንድ አማራጭ ልስጥሽ ይላታል። እሺ ምንድን ነው ትላለች እሷም። ኬራይ ደግሞ ከዚ ምሄድ ትፈልጊያለሽ? አው ምን ነው እሺ ይውልሽ እኔ ገዘብ ልስጥሽ፣ ከዛ በኋላ ከኔም ከቤቴም ራቂ። እኔ ከአንተም ከቤቴም ምንም ጉዳይ የለኝም፣ ትንሽ ጊዜ ብቻ ነው ልቆያልኩ ትለዋለች። ኪራይ ደሞ እሺ ለምን ህይወቴ ለማዳን ስል እና ከዚ ከተማ ለምን ልማት ወጪ ሸቀጥ መስልኮ እንዴ ነፍሴ፣ ጫወትበት ስትል ከዛ በኋላ አብሮ እንደተቀመጡ ሰኒ መታ አይታ፣ እንዴ ሰኒ ኪራና ሀነዚ ምን ያረጉ ነው ያለች። ከዛ በኋላ ዞር ብላ ልጅቷም ደሞ ያም ዋል እንደ እያለች ስልኳን የዛ ብድቅ ብላ ትሄዳለች። ከዛ በኋላ ሰኒ የታች ቆማ እየጠበቀቻት ነበረ። ከዛ በኋላ ሰሞን ትጠራት ትጠራትና፣ ነይን ሄና ኒና ተላትና ደህና ነሽ እንዴት ትላታለች። ምን ፈለግሽ እንዴት ትላታለች። አኔ ሳይሽ የተናደች መስሎኝ ነው። አልተናደድኩም። የባለፈው ይቅርታሽን ይቅርታ ደረግሽልኝ፣ ይቅርታ በቃ አትይኝም? ትላታለች ሰኒማ እንደዛ ካልሽም አቅርታ አድርጌልሽ አሉ አልኩሽ፣ ያለቻት የሰኒም ጣል ጥላት ትሄዳለች። ልጅቷ አንቺማ ኪራይ ይባላል የሆነ ነገርማ አለ ታወጫት አለች። እድርስበት ተደውያለች። ወደ ጽናት ጋር ስልክ ትደውላለች። ጺዬ ቤት ነሽ? እንደመጣሁ ጥልና ከዛ በኋላ ሰናይት ወደ ጽናት ቤት ታማራለች። ከዛ በኋላ ከዛ ልትነግራት ስትል ኪራይ ይመጣል። ምንድነው ወነግልሻለሁ? ያልሽኝ አላቅም ጨነቀኝ። ምንድን ምንድነው ስትል ኪራይ ይመጣል። አጠገባው ማተቆጭ ይላል። የጸናት አጠገብ እንዴት ናችሁ ይላል። ለናነን፣ ትላለች ስራ ነበርኩት ይላል ኪራይ። አንተ ስራ ነበርክ እንዴት ብላ ሰኒ ፍጥጥ ታደርገዋለች። ጸናትሽ ትዋሻታለህ እንዴ? አልገባኝም ከዛች ጦት ከመሰለች ውስጥ ካፌ ውስጥ አላየ ሆህም ሰኒ ሰኒ ትላለች። በአጋጣሚ ቡና ልጠጣ ብሎ ኪራይም ይምተተባት ጽናትም ብድግ ብላ ተናዳ፣ ብድግ ብላ ተነስታ ወደ ክላሷ ታመረች። ይሄ ነበረ ለነግራት የነበረ ደግሞ ውሸትህ። አንቺ ግን ምን ማድረግሽ ነው? አንተ ግን ምን ማድረግህ ነው? ምን ያረግ ነበረ ትለዋለች። ተረጋጊ፣ የውልሽ በቃ፣ ሁሉም ነገር እኔ አስተካክለዋለሁ። አንቺ ዝም በይ። እውነቱ ለምንድነው ማትናገረው? እቺ ልጅ ማናት? ሰኒ ሁሉም ነገር ነግርሽ አለው እያለ ኪራይ። ሌላ ጊዜ ጽናት ተናዳ አለች፣ ለአረጋጋት ያለ ኪራይ ደግሞ ወደ ጽናትን ይሮጥ ይሄዳል። ሰናይት እውነቷማ፣ አታወጣታለክ ምን ላቀቅ አይመስልህም? ብላ ደግሞ፣ ያቺ አይጥ ትመጣለች ትመጣታለች ብላ ሰኒ ትዝትባታለች ማለት ነው። እንደዛም እያለች እንደዛ አሳችባትም። ከዛም በኋላ ጽናትና ሰኒና ልጅቷን በር ላይ ግጥምጥም ተብሎ ከዛ በኋላ አሳልፊኝ ስትላት፣ አንዴ ማውራት እንችላለን። እኔ ያለው አንኔ እንግዲህ፣ ካንቺ ውጪ እዚህ ጋ ሌላ ሰው አይተየኝም። ሌላ እሺ፣ ምን ፈለግሽ? ከኪራይ ምንድን ነው ያለች? ትላታለች ሰኒ ቆያንቺ ለምን ነው ምን ጠይኝ? ይሄው ካየሽን ቃን ጀምሮ የኔ ጥሩ መለካከት የለሽም። እሱ ሌላ ጊዜ እደርስበታለሁ። አሁን የጠየቅኩሽን ብቻ መልሽልኝ። እሺ ምን መልስልሽ? ቴኪራ ጋይ ምንድ ነው ያላችሁ? ምንም የለን ብላት ትመልሳለች? የት ነው የምታቂው ስትላት፣ ቆይ የፖሊስ ጥያቄ ነው የምጠይቀኝ? ምን ስለሆንች ነው ስትላት፣ አራየ የጽናት እህት ስለሆንኩኝ። በእሺ በጣም ጥሩ፣ እኔም እህት አለኝ። ግን የእኔ እህት እንዳንቺ ለእህቷ የምትከራከር ሰው አይደለችም። ምክንያቱም ደግሞ እሷ እንዳንቺ መከራከር ሳይሆን ሰውን ቶሎ ታምሰው ናት ትላለች። ስለማያገባኝ ነገር ነው የሚያወራን ያለ ነው። በእናትሽ በቃ ትኝ ትላታለች። ኪራይ የድሮ ጉረቤቴ ነው። ኧረ እሺ ብላ ሰነይ፣ ግን አልጨረስንም፣ አይኔ አንቺ ማየቱን አያቆምም። እሺ ወቂ ያለቻት፣ በሩ ትዘጋባትና ትሄዳለች ማለት ነው። ከዛም በኋላ እቺ ቆይ ምንድ ነው እንደዚህ የሚያንጣጣፊ ያለች። እሷንም ሚሂያ ነው እና ይህ የምትባሏ ተደራጅቶ ተነሱብኝ ያለች። እንግዲህ በሮን ድብ ድብ ታለከረች። በሮን ተቋለፈበት የዝጋሽ ብላ ለካ በሮን ታንኳኳለች። በሮም ስታንኳኳ ሚከፍታትን ታጣለች። ከዛ በኋላ ኪራይና ፅናት አንድ ላይ ቁጭ ብሎ ነበረ። ምን ጉድ ነው የውሎ ሰዓት ሳንኳኳ አሰሙኙም እንዴ ትላለች። አልሰማንም ነበረ ይላል ኪራይ። ቆይ ምንድነው ሀሳባችሁ ትላለች። የተቆጣሽ እኮ ነው። ችግር አለ እንዴ? እና ታዲያ እስበራስ እንደዚህ የተሰደባቸው ዝም ብዬ ሳይ ልቀበል ነበረ። ኪራይ ደግሞ አንቺ እንዴት እንዴት ነው የምታወሪው ይላታል። እረ በቃ እኔ ተሳድቤ ስቀር አነጋገሬ ልከለም? ለምንድነው እንደው የሆንሽው በቃጣታ ማትናገሩ? ቆይ እኔ ምንድነው ያጠፋሁት? ጽናትም እኔ ለመሳደብ አፏን ለመክፈት ትሯራ ጣለች። ቆይ ምንድነው ችግራችሁ? በቃ ተረጋጊ። አሁን በር ስላልተከፈተልሽ ነው እንደዚህ የተናደድሽ ትላታለች። አንቺማ ምንም ሳትናገሪ ቅልስልስ ያልሽ በጓደኞችሽ ታሰድቢኛለሽ ትላታለች። ኪራይ ደግሞ አንቺ ልጅ ስነ ስርዓት ይኑርሽ። የትኛው ስርዓት ነው እባክህ ኪራይ? ኬት እንዳመጣኝ ረሳኸው እንዴ? ቆይ ምን ለማለት የሞከርሽ ነው ይላታል ኪራይ። ምን ምን ለማለት እንደመሆነማ ገብቶኛል። ፅናት ደግሞ ቆይ ቆይ እናንተ ልጆች፣ ኪራይ ማናት፣ ምንድን ነው መሀላችሁ ላይ ያለው ብላ ትጠይቀዋለች ምን ይኖረኛል? እንግዳ መቀበል ባህላችን ነው። እናንተ ግን እናንተ ስታገኙኝ እንደ እንግዳ መቀበል ከዚህ ወደዛ እያላችሁ እኔ ለመሳደብ ትሯሯጣላችሁ፣ እኔ ለማስዋጥ ከዚህ ቤት ትላለች። ቆይ ምን ሆንኩ ነው የምትይው? ከዚህ በኋላ ሰኒ አንድ ቃል ልትናገረኝ አትችልም። አይ ካለች ግን ፅናት፣ አይ ካለች ግን ምን ምን ልታረጊ አትጥላታለች? ምን እንደማደርግ እንደሚችል ኪራይ ቃል ትላለች። አሁን እኔንም ግራ አጋባችሁኝ። ኪራይ ማናትቺ? ምንም አይደለችም ጽናትዬ፣ ትንሽ ጊዜ ብቻ ትሄዳለች ይላል ኪራይ። መሄጃዬ ሳይሆን ማንነቴ ነው የጠየቀችህ ማንነቷን መልስለኝ ይና ለመድናፍሽ ማዘጊው ጽናት ደሞ በቃ ኪራይ ቶ የኔ አለመናገር ጥረት ምታወራው ዳርዳሩን አውቃለሁ፣ ችግር የለውም እያለች ጽናትን ብድግ ብላ ትነሳለች፣ ማለት ነው። ወደ ክላስ ዋን ታመራለች። ኪራይ ደግሞ ሚጨብጦን ነገር ሚዞ ነገር አጣ። አንቺ ያምሻል ለምናስ ተተሻት ኖሪም ይላታል። እኔ አይደለሁም ሴቶቹ ናቸው አላስቀምጡም መጡም ያሉኝ አለ። ኪራይም ጥሏት ይሄዳል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ በቀጣይ እስከምንገናኝ